ሲጀመር ብሩኬና ሀይሜ መች ተጣሉ እንዴ? እንድትለያዩ አንፈልግም የሚያስብል ደረጃ እኮ አልደረሱም። ትላንት መጥተዋል አይደል? አልተገባቡም፣ አለቀ። ዛሬም አልመጡም እና የትላንትናው እንዲደገም ስላልፈለጉ ነው ያልመጡት። በዚህ ይቀጥላሉ ማለት አደለም። ሌላም ደግሞ ሌላ ሰንበዴ ማስገባት አይፈልጉም። ለዛ ነው ስልክ ያላነሳለት እና ቻናል ከፍተ ለሰብስክራይብ እንደዛ ለማለት ነው እንጂ እምነትም ነገራቶችን ለማስፋት የምትፈልጉ የፈለጋችሁ እናንተ ናችሁ። እና በመሀላቸው ባትገቡ እራሳቸው መፍታት የሚችሉ ልጆች ናቸው። እላቸውን ሲበርድላቸው ማለት ነው። ቅመሟ የመጣችበትን ወይ ፕራንክ ነበረ። ፕራንኩ ተበላሸ። ባላሰበችበት መንገድ ሄደባት። ገብቷቸዋል። ሶ አማራጩ እቺን መንገድ ተጠቀመች ማለት ነው። የምር በብሩኬ ትደብቋለች ብዬ አላስብም። የገጠማትን ነገር በብሩኬ ብደብቀው እንኳን በጋሽዬ ትደብቃለች ብዬ አላስብም። ያለችው አባትነቷ ቤትን አይደለ እንዴ? በእነሱ ደብቃ እህቶቹ አሉ ምናምን ደብቃ ትሄዳለች። አትሄድም። እሷ አለችው ቦታ ጀራ ነው። የትም አልሄደችም። በቃ በወደሰቻቸው እኮ የእውነት ይሄንን ፍራንኩ ባይብላሽ ጥሩ ነበረ። ግን ደግሞ ያው የብሩክ የመታመም ነው እሷ ደግሞ ምንም ነገር እንዲሆንባት አትፈልግም። ገብቷችኋል? እና ፍራንክ ነበረ ስትለው በዛ ሲቹዌሽን ምን እንደሚሰማው እሷ ያው አንደርስታንድ ማድረግ ትችላላችሁ። እና ለዛ ነው ይህንን መንገድ የተጠቀመችው ማለት ነው። ይሄ ነው። ምንም ነገር ያጣላቸው ነገር የለም። ምንም የተጣሉ ነገር የለም። እሱም ምንም ትደብቋለች ብዬ አላስብም። መናገር አልፈልግም ያለችው ለሚዲያ ነው እሱ፣ ለሚዲያ ሁሉም ነገር አይወራም፣ ሁሉም ነገር ሚዲያ ላይ ያውጣም። እና ሚዲያም እኛም አንፈልግም ማለት ነው። ግን ደግሞ እናንተ አጠገባችኋለ ሰው ምንም ነገር አትደብቁት፣ የሪያሴ የምትሉትን ሰው ምንም ነገር ሸክማቸው እንድትሸካከሙ ነው እንጂ ዝም ብሎ ለደስታ ብቻ አይደለም። ይህንን ፊክስ አድርገው እንደሚመጡ ተስፋ እናደርጋለን። ብሩኬም የሁለቱም እልኸኞች ናቸው እኮ በነገራችን ላይ በስመ አብ። አሁን ዛሬም እልኸኝነታቸውን አልበረደላቸውም እና ዛሬ ጠርተዋት ወይም እሷ ጠርታው ቢወያዩበት በጠረጴዛ ዙሪያ የእውነት የሚፈቱ ልጆች ናቸው። ግን ምንድን ነው እልሃቸው፣ እልህኞች ናቸው ሁለቱም፣ መሸነፍ አይፈልግም። ቅመሟ ከቤት ውጪ ብለኸኛል ከአንተ አሁን ፊትለፊት መቆም አልነበረብኝም ብሏለች። ሶ ይቅርታ እንዲላት ትፈልጋለች። እሱ ደግሞ ስህተትሽን እመኚ ነው እያላለሁ። አሁን እንዲህ ብጠብቅ አሁን ይሄንን እሺ ይቅርታውን ብቀበል እሺ ብዬ ባልፈው ነገም ትደግሟለች ነው እያላለሁ። እሱ ደግሞ እያሰባለሁ የወደፊቱ ነው፣ ፊውቸሩ ነው። ገብታችኋል። የሁለታቸውን ያሰበው እና ማንም የሆነ ማንም ጓደኛችሁ ምንም ሳይነግራችሁ ስልክ አጥብቶ ቢጠፋ ሁሉም የምንጨነቀው ነገር ነው። ድንገታዊ ነገር አይደለም የምትጨነቁት። ድንገታዊ ነገር አይደለም የምትታመሙት ማለት ነው። ሶ አሁን ይሄ ነገርን ብሩኪ አላሳመነውም። ገብታችኋል። ይሄ ነው ያልተገባቡበት መንገድ ማለት ነው። ቅመም ማሳመኗ ነው። አሁን እሱን ያላሳመነው ማለት ነው እንጂ ምንም እነሱ ሁለታቸው አልተጣሉም። ይህ መከረኛ ፕራንክ ነው ለዚህ ደረጃ ያደረሳቸው። ሁሉም ኦዲየንስ አብዛኛው ኦዲየንስ ገብቶታል። ሌሎቻቸው ነው ያልገባቸው። የእነሱ መቼም አይገባቸውም፣ መቼም ማለት ነው። እና እናንተ ልታገቧት ነው ልትድሯት ነው እንደዛ ኧረ የእውነት አንዳንዴ እኮ የእውነት ሴት እንጃ ኧረ ሴት ሆናችሁ እንደዛ ባታወሩ እንደዛ ባትሉ ጥሩ ነው። ያዘራችሁት ነው የምታጭዱት ማለት ነው። እና ፌር አይደለም እንደዛ ስትሉ። እሷ ደስ የሚላት ነገር እንዳይመስላችሁ። እያንዳንዱ እያንዳንዱ እኮ ትታያለች፣ እያንዳንዱ ሜንሽን ታደርጋላችሁ ምናምን ነገር ማለት ታያቸዋለች፣ ትታዘባቸዋለች እና የሀይሚ ፎቶ አርጋችሁ ምናምን ይሄ ምንድን ነው የሚባለው? ወረተኛ ወረተኛ ይመስለኛል፣ ወረተኝነት ይመስለኛልና ለማንኛውም በሁለታቸው መሀል አትግቦ ማለት ነው። ዛሬ ምንቴ እያሳቀኝ ነበረ፣ ደስ ብሎኛል እያለ ነበረ በመጣላታቸው ማለት ነው። ግን ደግሞ ዞሮ ዞሮ ሀይሚ በማገኝበት መንገድ አገኛታለውኝ ምናምን እያለ ነው እና ወይኔ ምንቴ ያቸ ነገር እኮ በጣም ነው የሚያሳስበው። ወደ ራስ ተመለስ መጀመሪያ። የሰው ሰው አፍቅራ ገደል እንዳገባ ማለት ነው። እና የእውነት እኔ ጤነኛ ነው ብዬ አላስብም። ጸበል ተጸበል። በእውነት የሰው ሰው አፍቅረ ሞቼ ይገኛለው ራ እና ከሀይሚ በዛ ጀርባ አለክ እያሉት ነው እነፍሴ ማለት ነው እና እና ይሄ ነገር እሱ ያለበት በምን መንገድ ለማንኛውም ስሩበት፣ ቀጥሎበት ማለት ነው፣ ይስሩበት። ግን ዛሬ በመቅረታቸው ደስ ብሎኛል። ለምን መጨቃጨቁ ማለት ነው። እና ያለ ምክንያት አይደለም የቀሩት። ያው እሱ መጥቷል ስላልተገናኙ ነው ስላልተገባቡ ነው ማለት ነው። ይሄ እለያቸው፣ ትቢታቸውን እስኪ በርድላቸው ድረስ ማለት ነው። ለማንኛውም ሰላማችሁ ይብዛልኝ።